በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኀ ሚያዝያ 27። አንድ አምላክ በመሆን በአብ ወልድ መንፈስ ቅዱስ ሚያዝያ 27 በዚች ቀን የከበረ ቅዱስ ፊቅጦር በሰማዕትነት አረፈ። ስለዚህ ቅዱስ የአባቱ ስም ሃርማኖስ ነው። ስለዚህ ቅዱስ የአባቱ ስም ሃርማኖስ ነው። እርሱም ለዲዮቅልጣኖስ የአማካሪዎችና የሰራዊቱ አለቃ ነው ስለ አምልኮ ጣዖት ሥራ ምክሮና ንግግሩ ሁሉ ከእርሱ ጋር ነበር። የእናቱም ስም ማርታ ይባላል። በክርስትና የጸናች ብጤት ናት። ቅዱስ ፊቅጦርም ባደገ ጊዜ አባቱ ወደ ንጉሥ አቀረበው። ንጉሥም በመንግሥቱ ውስጥ ሦስተኛ ማዕረግ አድርጎ ሾመው። በዚያን ጊዜ ዕድሜው ሀያ ዓመት ነበረ። እርሱም የዚህን ዓለም ክብር ናቀ። ሥጋ አይበላም፣ ወይን አይጠጣም። ዘውትርም ይጾማል። ጸሎትንም ባለማቋረጥ በቀንና በሌሊት ይጸልያል። በክብር ባለቤት ክርስቶስም የታሰሩትን ይጎበኛቸዋል። ለደሆችና ለምስኪኖች ይመጸውታል። የቅዱሳን ቆዝሞስና ዲሚያኖስ እናት ቅድስት ተውዳዳን በገደሏት ጊዜ ንጉሡን ስለ መፍራት ልቀብራት ማንም አልደፈረው። ይህ ቅዱስ ፊቅጦር መጥቶ ሥጋዋን ወሰደ ከንጉሥ ስለሚመጣው ቅጣት ሳይፈራ ቀበራት። ጣዖት ስለማመልኩ አባቱን ዘውትር የሚገሥጸውና ብዙ ጊዜም የሚመክረው ሆነ። አባቱም ወደ ንጉሥ ከሰሰው እንጂ አልሰማውም። ተከሶም ወደ ንጉሥ ባቀረቡት ጊዜ አማልክት ያልሆኑ ሩክሳን ጣዖትን ለሚያመልክ ሰነፍ፣ ዝንጉ ልብ ዝንጉ ልብ የለሽ ለሆነ ንጉሥ አላገለግልም። ከዛሬ ጀምሮ ለሕያው ንጉሥ ክርስቶስ ይገዛለው። የሰጠኝንም ገንዘብህን ንሳ ብሎ ከፊቱ ትጥቁን ፈትቶ ጣለለት። አባቱ ራማኖስም ወደ እስክንድሪያ እንድልከውና በሄረሜኔዎስ መኮንን ዘንድ በዚያ ፊቅጦር እንድቀጣ ንጉሡን መከረው። በዚያን ጊዜ ከአደባባይ አውጥቶ እናቱም በብዙ ለቅሶ ልትሸኘው መጣች እርሱም ሲመግባቸው ስለነበሩ የታሰሩ ምዕመናን፣ ስለ ድሆችና ምስኪኖች፣ ስለ ሙት ልጆችና ስለ ባልቴቶች የሚሹትን በመስጠት እንድትጎበኛቸው አዘዛት። ከዚያም አፉን ለጉመው ወሰዱት። በእስክንድርያ ሀገር ወደ መኮንኑ ሄርሜኔዎስ ዘንድ በደረሰ ጊዜ ታላቅ ስቃይን አሳቃዩት። የእግዚአብሔርን መልአክ ወደ ሰማያት አውጥቶ ስለ ክብራቸው ለመናገር የሚያስጨንቁ የብርሃን ማድሪያዎችን አሳይቶ ወደ መኖሪያው መለሰው። መኮንኑም በእሳት ባፈሉት በዚፍት በድን ደግሞ አተቃየው። ከዚህም በብረት አልጋ ላይ አስተኝተው ከበታቸው እሳትን አነደዱ። ደግሞ ከውሽባ ማንደጃ ውስጥ ጨመሩት። በየአይነቱ በሆነ ስቃይ አሰቃዩት። የክብር ባለቤት ጌታችንም ያጸናውና ከስቃዩ ያስታግሰው መላኩንም ልኮ ከቁስሉ ይፈውሰው ነበር። ከዚህ በኋላ ወደ እንድናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። ምላሱን ቆረጡ። በእሳት ያጋላቸውን ችንካሮች በጎኖቹ ውስጥ ጨመሩ። እግዚአብሔር ግን አጸንቶ አስታግሰው ያለ ጉዳት በደና ያነሰዋል። ከዚህ በኋላ በዚያ በረሃብ እንዲሞት ከዱር ባለ ባለምግብ ውስጥ አሰሩት። እርሱ ግን መጥረብ የሚያውቅ ስለሆነ ላዳዎችን በመጥረብና በመሸጥ በየጥቅቱ እየተመገበ የቀረውን ለድሆች እየሰጠ ኖረ። አንድ መኮንን መጥተው በዚያ ምግብ አቅራቢያ አደረ። ስለ ቅዱስ ፊቅጦርም እርሱ የንጉሥ የሰራዊት አለቃ የሆነ የኅርማኖስ ልጅ እንደሆነ ነገሩት። መኮንኑም ወደ እርሷ ቀርቦ ብዙ ሸነገለው፤ ባልሰማውን ጊዜ ያሰቃዩት ዘንድ አዘዘው። ጅማቶቹን መዘዙ፣ አፉን መቶል ቁልቁል ሰቅለው በእጆቹ ላይ ከባድ ድንጋይ አንጠለጠሉ። ከዚያም ከምንድ እሳት ውስጥ ጨመሩት። ሙጫ አድሮ ማርና ዘይትን አፍልተው በላዩ ደፉበት። በማብረያም አበራዩት። አፉንም በሐሞትና በእሬት አመረሩት። ዐይኖቹንም አወለቁት። ደግመው ዘቅዝቀው ሰቀዱት። የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገልጾለት አጸናው፣ አረጋጋው፣ ስሮቹንና ሕዋሳቶቹን በቦታቸው መለሰለትና አዳነው። አንዲት አስራ አምስት ዓመት የሆነች ብላቴና ነበረች። ቅዱስ ፊቅጦርን ሲያ ሲያሰቃዩት በቤቷ መስኮት ታየው ነበር። መላእክትንም በእጆቻቸው አክልሎችን ይዘው እነርሱ በቅዱስ ፊቅጦር ራስ ላይ ሲያኑሯቸው አይታ እንዴት እንዳየች ለአይዛብ ነገረቻቸው፣ እጅግም አደነቁ። ከእርሳቸውም ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ያችን ብላተና በጌታችን አመነች፣ መኮንኑም ራሷን በሰይፍ እንዲቆርጡ አዘዘ። የህይወት አክልልንም ተቀበለች። ሁለተኛም የአመኑትን ያመኑትን ሁሉ ራሳቸውን እንቆርጧቸው አዘዘ። የህይወትንም አክልል ተቀበሉ። ከዚህ በኋላ የከበረች የቅዱስ ፊቅጦርን ራስ ይቆርጡ ዘንድ አዘዘ። ተጋድሎውንም ፈጽሞ የህይወትና የድል አክልልን ተቀበለ። ሜመናን ሰዎችም ሥጋውን ወስደው በክብሩ በከበሩ ልብሶች በድርብ በፍታ ገነዙት። እናቱ ማርታም ከአንጾኪያ እስክትመጣ በንጹህ ቦታ አኖሮት፣ በመጣችም ጊዜ ከዚያ ወሰደችው። ውብ ቤተ ክርስቲያንም ሰርታ ሥጋውን በውስጧ አኖረች። ከእርሱም ታላላቅ ድንቆች ታምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን በረከቱም ከኛ ጋር ለዘላለሙ ትኑር። አምን ሚያዚያ ሃያ ሰባት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጽኑና ኃያል ማር ቅዱስ ፊቅጦር ሰማዕት። ቅድስት ማርታ የፊቅጦር እናት። ብጽዕት እስጢፋኖስና እስጢፋና ብጽዕት እስጢፋና በክርስቶስ ስላመነች ከሁለት ሰንጥቀው የገደሏት የአስራ አምስት ዓመት ብላቴና። ቅዱሳን ሳሲማና አባ ኖባ ሰማዕታት። ወርኀዊ በዓላት። የጌታችንና አምላካችን መድኃኔ ዓለም ክርስቶስ በዓለ ስቅለት አቡነ መብዐ ፅዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ያዕቆብ ዘግሙድ፣ ቅዱስ ገላውዴዎስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማዕት። እግዚአብሔር ቅዱሳንን ስላገለገላችሁ እስከ አሁንም ስለምታገለግሏቸው ያደረጋችሁትን ሥራ፣ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ ዓመጸኛ አይደለምና በእምነትና በትእግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ ለእያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። ዕብራውያን ስድስት አስር እስከ አስራ አንድ ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳሃይቱን አነስተኛ መባ እንደተቀበለ ሁልጊዜ ለሁልጊዜ የሚያገለግሉ አይላፋት መለእክት ያሳሰቡ በችግር ጊዜ የማቀርብልም ምስጋና ተቀበል።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 በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አምን ወስዋት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አምን።